በጣም አልቅሳ በቃ እኔ ራሱ ግራ ገብቶኝ እንባዩ ራሱ ደረቀ። እሷ ደም እንባዩ ያለቀሰች፣ እኔ ስስቅ እሷ ታለቅሳለች። አንቺ እንኳን ስለማታይ ነው ስልክሽ ስለም፣ የኔ ስልኬ እንትን ቴክኖ ነው፣ ትንሹ። አሁን በዚህ ምን ይታያል? እሷ ለካስ በትልቁ ስልክ ታያለች። ቲክቶክ ላይ እና አድርጓል። እውነት ነው። ለምንድን ነው እሺ? አሁን ፈጣሪ ያድኖታል? አሁን አንድ ሺህ ሰው ያዳመጠህ ነው። ኔ ጋ ስንሰው ነው ያለው አንተ ጋር እንደዚህ ነው ህይወቱ። ወሱ ላይቭ ላይ ስንሰው ነው ያለው። ዮኒ ዮኒ ዮኒ፣ አይሰማም ኔትወርክ ነው እሱ። ኧረ አንተ ልጅ እንዳ እንዳትሄድ ብሩን ሳልሰጥህ ዮኒ እሺ ለማንኛውም ስልክህን ንገረኝ። ስልክ ንገረኝ። እንትን እንዳይልብህ እንዳይጠባ ንገረኝ። እንዳይዘጋብ ወይ አይሰማም። ስልክ ቁጥርህን ንገረኝ፣ ስልክህን ዜሮ ዘጠኝ ከዚህ ዜሮ ዘጠኝ ሌላ ዜሮ ዘጠኝ። ስለዚህ አሁን ለምሳሌ ራስህን ሁለተኛ ሰው ነው ባይዘው ከአንተ ጋር አሁን፣ ቅድም አንድ ልጅ ገብቶ ነበር የዛሬ አመት ራሱን ለማጥፋት ሞክሮ መጨረሻ ላይ ስህተት እንደሆነ አምኖ ወደ ፈጣሪው ተመልሶ ደግሞ ዛሬ ትልቅ ስራ እየሰራ ያለ ተስፋ ያገኘ ሰው አለ። እና ይሄ ነገር ባለመሆኑ ምን ተማርክበት? ለሌላስ ምን ታስተምራለህ? ያው ተምሬበታለሁ። ከስራ እንትን ማለቴ ነው፣ ስራ መፍታቴ ነው። ዲፕሬሽን እስከቶኝ ከቶኝ ቀኑ ሁሉ አልገፋ ብሎ በጣም በቃ ተስፋ ቆረጥኩ። እዚህ ጋር የፋሚሊ ያለ በፋሚሊ በየወሩ የሆነ የሆነ ነገር አደርግላቸው ነበር እና ያ ነገርም ሲቀር ብቻ በቃ ተስፋ ቆርጬ ነበር። ስንት አመት ነው? ሃያ አምስት ሃያ አምስት ዓመት እኮ አንተ፣ ገና ስንት ተራራ መግፋት የሚችል ሰውዬ፣ እንዴት ነው ተስፋ ቆርጠህ ህይወትን ለማጥፋት የምትሞክረው? ምን ሞክረሃል እስኪ ንገረኝ። እስኪ ጫማ ጠርገሃል? አልሞከርክም፣ እርግጠኛ ነኝ። ጫማ እንኳ በፊት ነበር የመጨረሻ አሁን ሌ የመጨረሻ ስራ እንኳ ቢባል ጫማ መጥረግ ነው ልልህ ብዬ ነው። ስንት አይነት ኦፖርቹኒቲ እያለ እቺን የመሰለች እናት እያለች አንተ አንድ ነገር ብትሆን እኮ እናትህን በቃ ህይወት አይኖራትም። ገብቷል? አንተ ኃላፊነት ያለብህ በጣም ትልቅ ስራ መስራት የምትችል እናትህ በህይወት እያለች እናትህን መቀየር ያለብህ ሰው ነህ እንጂ ራስህን ለማጥፋት ወደ ሌላ ነገር ተስፋ ቆርጦ የመሄድ ሀሳብ ውስጥ መግባት የለብህም። ሶሻል ሚዲያን ለምሳሌ ላይቭ እንደዚህ መግባት ከቻልክ በትንሹ እንኳ ሰው እኮ በአምስት ሺህ ብር ጀብሎ እየቸረቸረ አምስት መቶ ብር ይዞ መግባት ይችላል። የመኪና ረዳት ሆነ አምስት መቶ ብር ዛሬ፣ ሶስት መቶ ብር ይዘ ብትገባ መቶ ሀምሳ ብር ለማሚ ብትሰጣት መቶ ሀምሳ ብሩን ይዘ ነገ ደግሞ ህይወት ይቀየራል ማሰብ ሲገባ ወደ ህይወት ራስን ለማጥፋት ማይሆን ነገር እኔ በሀያ አምስት ዓመቴ አስራ ስምንት ኪሎ ሜትር በእግሬ እየሄድኩ ነበር። ፈረስ ላይ ቡና ጭኜ በሶስት ሺህ ብር ካፒታል ፈረሱ ላይ ቡና ጭናለው አስራ ቡናውን ደግሞ ፀሐይ ላይ ቁጭ ምንድነው ነው መቱ የሚባል ሀገር እሸጣለሁ። ከዛ ደግሞ ጨው ገዝቼ ወደ በቾ የሚባል አገር ከተመልሼ በነጋታው በነጋታው ፀሐይ ውስጥ እቸረችር ነበር፣ ጨው ያልፍልኛል ብዬ ማለት ነው። ስለዚህ አንተ በ25 ዓመት ተስፋ ያለ መስንት ብር ቤት ክራይ የምትከፍሉት ስድስት ሺህ ብር ለምንድ ን ነው ሶሪ እሺ ስለዚህ ወንድሜ እኔ አሁንም አድቫይዝ የማደርግህ ምንድን ነው በትንሽ ብር መስራት ይቻላል ዛሬ በብዛት ባንኮች ከአምስት ሺህ ብር ጀምሮ ያበድራሉ ከቴሌ ብር መበደር ይቻላል ገባህ ከስራ መስራት ለምሳሌ አስር ሺህ ብር ካፒታል ቢኖርህ ምን መስራት ትችላለህ? አስር ሺህ ብር ቢኖረኝ እኔ አሁን እንትን አስር ሺህ ብር የሆኑ በቃ ስልኮችን እየገዛው እዚህ ምንድን ነው የሚባል አፕሊኬሽን አለ። እዛ ላይ እየፖሰትኩ እያተረፍኩ ለመሸጥ ነው እኔ አሁን ማስበው። ስንት ብር ካፒታል ይፈልጋል እሱ? እስከ አስራ ስድስት አስራ አምስት ሺህ ብር ይፈልጋል። አንድ አሪፍ ስልክ ገዝቼ ከዛ እያተረፍኩ እየሸጥኩ እየገዛው እየሸጥኩ እየገዛው እየሸጥኩ እንደዛ ነው እኔ አሁን እያሰብኩ ያለሁት። ስለዚህ አስራ አምስት ሺ ብር ካፒታል ቢኖርህ ያን መስራት ትችላለ ማለት ነው። እሺ እኔ አንድ ነገር ቃልግባለህ አሁን አካውንትን ስጠኝ፣ እዚሁ ላይ ላይ ትንሽ ብር እሰጠሃለው። ሌሎች ሰዎችም እየሰሙ ያሉ ሰዎችም ይሰጡሃል። ገባ እዛ ስትወጣ ስንት ብር እንዳለች ክ እናረጋለን ከዛ በኋላ ደግሞ ሁለተኛውን ቶ የነበረ ሰው አሁን ግን ቢያንስ ተስፋ እንኳን እንዲኖረው እናድርግ። እናት አለችው፣ ልጆች አሉ፣ ቤተሰብ ውስጥ ዳድ የለም። ስለዚህ ቤተሰብ አላቸው አይታችኋል። ያቺ ቤቱን ራሱ እና ይሄ ልጅ እናግዘው እስቲ፣ አካውንትህን ንገረኝ። ለማንኛውም አንድ ሺህ ሰላሳ ሰባት አንድ ሺህ ሰላሳ ሰባት አንድ ሺህ ሰላሳ ሰባት ሀያ ሁለት ሀያ ሁለት አስራ ስድስት አስራ ስድስት ስድስት ሰባት አራት ስድስት ሰባት አራት ማን ነው የሚለው? ዮናስ ዮናስ እሺ እኔ ልድገምላችሁ ቢያንስ እንኳ መቶ መቶ ብር አምስት አምስት መቶ ብር እንኳ ስጡት። አንድ ሺ ሰላሳ ሰባት ሀያ ሁለት አስራ ስድስት ስድስት ሰባ አራት እዛ ነው ሜሴጅ የሚገባው። እዚሁ ላይ ይገባልኛል። ቢያንስ አምስት አምስት መቶ ስ አንድ ብር አንድ ነገር ልንገራችሁ እዚህ ጋር ሁለት ሺህ ሰው እያየው ነው። ይሄ ሁለት ሺህ ሰው ከተባበርን ከዚህም የተሻለ ነገር መፍጠር እንችላለን። ይሄ ወንድማችን ራሱን ሊያጠፋ ነገር የሞከረ ሰው ነው። ቢያንስ ግን አሁን ፈጣሪ አንድ እድል ሰጥቶታል። አሁን ደግሞ 15 ሺህ ብር ቢኖረኝ የሆነ ስራ መስራት እችላለሁ እያለ ነው። እስቲ ተስፋ ንሁ ነው። አምስት አምስት መቶ ብር እንኳ አስገቡለት። አምስት አምስት መቶ ብር እንኳ አስገቡለት። ሚሴክ ዝመጣ ንገረኝ። እኔ የኔን እጀምራለሁ። ታብታብ አድርጉ፣ ሼር አድርጉ። አምስት ሚሊዮን ስጡት ያላችሁ ደግሞ አስር ሺህም አምስት ሺህም ስጡት። ምንም አይጎዳንም። ዛሬ እኔ ዛሬ ምሳዘን ትብር እንደበላው አቋዋለሁና እናንተም ብዙ ህይወት ያላችሁ ሰዎች ስላላችሁ በ15 ሺህ ብር እውነትም የልጅ ሥራ ስራ መስራት ከቻለ አንዳንዴ ወንድሞቼ፣ የማታቁት ሰው በዘር የማትገናኝ በሃይማኖት ማትገናኝ፣ በምንም የማትገናኝ በአካባቢ ማትገናኝ ሰው ቸግሮት የሆነ ነገር ስታደርግለት ፈጣሪ፣ ነገር የማታውቀው ሰው ደግሞ ለአንተ ይደርስልሃል። ይሄ ልጅ እኔ አሁን አጋጣሚ ነው ያስገባሁት። አላየው አላቅም። ዝም ብዬ እየተዘጌጠ ጠይቄ ልሸልም ነው በመሃል እኔ ነኝ ደግሞ ያወራሁትም እሱ እንጂ እሱ ፈልጎም አይደለም፣ ይሄ ነገር አድርግልኝ ብሎም አይደለም። ስለዚህ እስኪ አግዙት። ዮናስ ተስፋይ ነው የሚለው አደለ? አዎ አዎ፣ ዮናስ ታፈሰ፣ ዮናስ ታፈሰ እሺ ሜሴጅ ገብቶልሃል? አዎ ቴክስት ገብቶልኛል። እስኪ 1000 ብር 1500 1000 ብር 1000 ብር ገብቶልኛል። እሺ 1000 ብር እሺ 1000 ብር እኔ ጀምሬያለሁ። 5500 ብር 2200 ብር ላኩለት እስኪ

ዳዊት ብሪ ኩመቶ ኮገልቺፍ ስንት ገባ? 500 ብር ደርሶኛል። 500 ብር አንድ ላይ ስንት ሆነ? 1500 ብር ነው። 1500 ብር፣ 15000 ብር ነው የሚፈልገው ዳዊት አንድ ሺህ ብር አስገባለት። ዳዊትን ያየሁት መስሎኛል። አንድ ሺ 37 22 16 674 ትምህርት ተምረሃል? ትምህርትስ ከ10 ተምሬያለሁ። ኦኬ ዋትሳፕ ላይ የሆነ ሰው ልኮልኛል። ገንዘብ አስገብቶ አምስት መቶ ብር ና አንተ አንድ ሺህ ብር እና አምስት መቶ ብር ነው ቴክስት የገባልኝ። በጣም የሚገርም ሌላም ሰርፕራይዝ አለ። እሺ ማርያ አንድ ገዝት ላኪ ገስት ሳይሆን ላይቭ ግቢ ና ላኪ እኔ ያስገባለት አለው ችግር የለም እኔ አሁን የላኩልሽ አካውንት የሱ ነው ዳዊት እንት በላይቭ ካልገባ አይሆንማ ዳዊት ላይንገሊ ፎቶ ሳታሳይ በላይቭ ግ ስት ላክ ዳዊት